ስፔሲፊካሊ ከመጣህና ካወራኸኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው ካፓሲቴትድ መሆን አለባቸው እያምናለሁ አቅም ይኑራቸው አቅም ሰላም አሌይኩም ረህመቱላሂ ወበረካቱ ውድ የዩቱብ ቤተሰቦቼ የምትወዱኝ የሚወዳችሁ አህላምዬን የምትወዱ በሙሉ ማለት ነው እንዲሁም ደግሞ እኔንም አህላምንም ለምትጠሉ ይሄን መልእክት ማስተላለፍ እፈልጋለሁኝ ሰሞኑን ሶሻል ሚዲያ ላይ በጣም ስለ አላም ሲዟዟር ነበረ። አንዲት እህታችን እኔ ጋ መታ ገስት ላይ ጥያቄ ጠይቃ ነበረ። የጠየቀችው ጥያቄ እህቴ በባህር መታ ጅዳ ሳውዲ አረቢያ ከገባች በኋላ በመኪና አደጋ ስለሞተች እሷን ለማስቀበር የሱዑድ አረቢያ መንግስት ሰባት ሺ ሪያል ጠየቀኝና እባክሽን እህቴ በምንድ ነው የምትረጅኝ ብዬ ብላ ጠየቀች ማለት ነው እኔ ደግሞ በማቀው ነው መቼም ሁሉም ሰው የሚረዳውም የሚያግዘውም አስተያየት የሚሰጠውም በሚያውቀው ሲሆን ጥሩ ነው በማናቀው ነገር ለሶሻል ሚዲያ ብለን የምንለፈልፍ ከሆነ ተመን ያስከፍለናል ማለት ነው እና እኔ ምናልኳት እህቴ የሱዑድ አረቢያ መንግስት ሰባት ሺ ሪያል አይጠይቅም ወላኪን ኢትዮጵያኖቹ የሚያስቀብሩልሽ ፕሮሰሱን የሚያስጨርሱበትን ጠይቀውሽ ሊሆን ይችላል ብዬ ስላት፣ እዛው ገስት ላይ እዛው በሰከንድ ገስት ላይ ደውላ ምንትለዋለች ትለዋለች፣ አሎ እከሌ ብላ አዚዛ እምባሲ የምትሰራው የሳውዲ አረቢያ መንግስት ሰባት ሺህ አያስከፍልም ብላ አለች። እንዴት አንተ እንደዚህ ብለት ትለኛለህ? ብላ ስትል እኔ ከገስት ላይ አወረድኳት ማለት ነው። ለምንድን ነው ያወረድሻት? ለምን አላደመሻትም? እስከ መጨረሻው ለምን አልሄድሽም? ብላችሁ ትሉኝ ይሆናል። የሀገራችንን ልጆች እያስበሉ ያሉት በአሁን ሰዓት ደላሎች ናቸው። ከኢትዮጵያ እስከ የመን፣ ከየመን ከገቡ ደግሞ መጥተው ሰላሳውን አርባውን አንድ መኪና ውስጥ እያጨቁ የመኪና ድርጋ ደርሶባቸው ሞተ እያሉ ሬሳ ለማስቀበሪያ ወይም ሬሳ ለመሸኛ የት እያሉ ብር የሚበሉት ማንም ዜጋ አይደለም፣ የራሳችን ዜጋዎች ናቸው። እንደገና ደግሞ በምንኖርባት ከተማ ውስጥ ደረታቸውን ነፍተው መሳሪያ ታጥቀው ጩቤ ይዘው የሚሽከረከሩ ጎረምሶች እንዳሉ በደንብ ደርሰንበታል። ከነዚህ ሰዎች ጋር እንዴት ታፋጥጠኛለች? እንዴት ታጋጥመኛለች? እንዴትስ ስሜን ትጠራለች ብዬ አወረድኳት ማለት ነው። ሳወርዳት ሰደበች ማለት ነው። ስትሰድበኝ አንዷ ጓደኛዬ ሰቀለቻትና፣ እንዴ የሰራሹ ስራ እኮ ትክክል አይደለም፣ አዚዛን አስፈቅደሻል? ለምን እንደዚህ ታደርግ ያለሽ ብላ ምንድን ምንድነው ያደረኩት ጥያቄ ጠየቅኩት እንጂ ስትል፣ ጥያቄ ብቻ አይደለም የጠየቅሽው የአዚዛንም ድምጽ አንት የአዚዛንም ስም አንስተሻል፣ እማትሰራበትን መስሪያ ቤት እንባሲ የምትሰራ ብለሻል፣ ይሄ እኮ በህግ ያስጠይቅሻል ብላ ስትላት አሁንም ደግማ ቃልላፊ ስትናገር ማለት ነው። ከገዝቷ አስወረድናት። እኔም ሰደብኳት ማለት ነው አንቺ ባለጌንሽ የራስሽ ጉዳይ ለምን አንቺ ሳፈር አትበይም ከፈለግሽ ብዬ በመናደድ ተናገርኩ ማለት ነው። ለምን ስለተናደድኩ ይህን ነው የተናገርኩት። ከዛ ብሎክ አርጌ ተገላገልኩ ማለት ነው። የልጄ ሰዓት ሰዓት ደረሰና ዋላ የምትኝበት ይዤ ሄድኩኝ። እዛ ዋና ቦታ ሁኜ ይደወላል ይደወላል እሄዳለሁኝ ልጅን ዘቅዝቃ እቺ ድቃላ ልጇ እች ለማይ ልጇ እች ደንቆሮ ልጇ ይች በሽተኛ ልጇ፣ ልጅን ዘቅዝቃ ስትሰድብ እስላም ክርስቲያኑ እስላም ክርስቲያኑ ነው የጮሆባት። እስላም ክርስቲያኑ እየተከታተልኩኝ እነማን ተናገሯት እነማን ዝም አሏት እያየሁኝ፣ ገስት ዘግታ እንድትወጣ አደረጓት ማለት ነው። እኔ ደግሞ ቪዲዮ ማስረጃ ያዝኩኝ። ልጅቱ ዱባይ ነው ያለችው። በህጉ መሰረት እኔ ሱዑድ አረቢያ ሁኜ በውክልና እሷን ዱባይ መክሰስ እችላለሁ ማለት ነው ከዛ ከስስ መሰረት እች ልጅ እንደዚህ በዚህ በማስረጃ ከተከሰሰች ሁለት ዓመት ነው የምትታሰረው። የዝች ልጅ ሁለት ዓመት መታሰር ላንቺ አይጠቅምሽም፣ ለቤተሰቦቿ ግን ይጎዳል። አሁን በቅርብ ቀን ህትሙት አባታለች ልጅቱ የቤተሰቦቿ ያሉበት ሁኔታ ጥሩ አይደለም። እች ደግሞ እስር ቤት ገባች። ከሁለት ዓመት በኋላ እንደገና ወደ ሀገር መሄድ ጥሩ ስላይደለ እባክሽን ብለው ከጀርመን ከአሜሪካ የዱባይ ተዋቂ ተዋቂ የተባሉ ትክቶሮች መጥተው እባክሽን ሁለት ቀን ነው ነው ማለት ነው። ሁለት ቀን ተሸማግለን ትላንትና ጠዋት እኔ እንግዲህ አሁን ያለንበት ፈድል ያለ ቀን ፈድል ያለው ቀን ካይረስ ብንሰራ እጥፍ ወንጀል ብንሰራ እጥፍ የሚታሰብበት ወር ነው። ሁለተኛ ግን በልጄ ላይ እረማመዳለሁ፣ እሳደባለሁ፣ የኔን አንገት እሰብራለሁ በልጇ የተነሳ ብሎ የሚል ሰው ሁለተኛ ሽማግሌ እንዳትሆኑ፣ እቤት የምንዳትመጡ ብዬ ተናግሬ፣ እነሱም እንኳን ያንቺን ልጅ አይደለም እንኳን ያንቺን ልጅ አይደለም የማንንም ቢሆን ፎቶም ለጥፈው ስምም ጠርተው የሚናገሩ ካለ እኛ ራሳችን ነን የምንከሳቸው ብለው ልጅቱም አልቅሳ በጣም ይቅርታ ሰይጣን አሳስቶይ ነው እኔ በኮሜንት አንችን ሳበረታታ የነበርኩኝ ነኝ ምን እንደነካኝ አላቅም ይቅር በይኝ አንችንም ልጅሽን የምደፍርበት መብት የለኝም ብላ በዛ ጉዳዩ ተጨረሰ ልጄ እማንም ላይ አትደርስም እኔም እማንም ላይ አልደርስም ካሁን በኋላ ግን እኔ ልጄን እንድናት እንድናት ብሎ የሚናገር ሰው ካለ ወላሂ ሱመ ወላ እኔ በህግ ነው የሚሄደው እዚ ሀገር ህግ የለል እንዳይመስላችሁ። ይጋማ ኖራችሁም ይጋማ አልኖራችሁም፣ ህግ የሌል እንዳይመስላችሁ የለፈለፈችሁበት ቲክቶክ ራሱ ያላችሁበትን ቦታ ነው የሚጠቁመው። ሩጣችሁ ሸሽታችሁ የምታመልጡ እንዳይመስላችሁ። ተከባብረን ስንኖር ተከባብረን መኖር ነው። ተከባብረን መኖር ካልቻልን ደግሞ የዚህ ሀገርም ህግ ይሁን የዱባይን ህግ ያስተካክለልናል። የኢትዮጵያኑ ህግ ኢትዮጵያ ሄደን እናንተ ጋር ባንታገልም አረብ ሀገር ያለነው ሰዎች ግን ልክና መልካችንን አውቀን መኖር እንችላለን። ለምትወዱኝ ለምታከብሩኝ ልጀለ ዱዓ የምታደርጉላት ቀጥሉ። አላህ በንያችሁ እጥፍ ድርቡን አድርጎ ይስጣችሁ። እኔ በልጄ ካሁን በኋላ አልደራደርም። ሶስት ሰውን አሳልፍ ያለሁ አሁን ግን ማንንም ማንንም አላሳልፍም። ለምን እኔ እናቷ ብዙ አይቼ ብዙ ደክሜ ያሳደኳት፣ አሁንም ወደፊት የምጥርላት ልጄ፣ የማሳድግላት ልጄ ለእኔ ከአለም ህዝብ ትበልጣለች። ለእናንተ እንደፈለጋችሁ አድርጉ። ግን በቀልባችሁና በሆዳችሁ ያዙት እንጂ በአፋችሁ መታችሁ እኔንም ልጄንም መናገር አትችሉም። ለምን እኔ እስካልደረስኩባችሁ ድረስ እናንተ እኔ ላይ መድረስ አትችሉም። ምን አድርጌ ምን አድርጋ ልጄ እኔ ሰው ነኝ፣ አጠፋለሁ። አህላም ሰው ናት ግን አታጠፋም። ይሄን ልነግራችሁ እፈልጋለሁ። አመሰግናለሁ ውዶቼ።